ሰላም ሰላም የተወደዳችሁና የተከበራችሁ ጃርሳያ ፖድካስት ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ ተጨማሪ መረጃዎችን ይዤላችሁ መጥቻለሁ። በጠዋቱ ዕለታዊ ስፖርታዊ ዜናችን ላይ ካርሳያ ያለ ተጫዋች ዝውውር ጉዳይ ጋር በተገናኘ ሰፋ ያሉ መረጃዎችን አጋራችኋለሁ። ነገር ግን ከአርሰናል ተጫዋቾች ዝውውር ጉዳይ ጋር በተገናኘና በኮንትራት ጉዳይ ላይ አዳዲስ መረጃዎች እየወጡ ይገኛሉ። እሱን በካተ ስፖርታዊ መረጃዎች በዛሬ ስፖርታዊ ዜናችን ላይ የማጋራቸው መረጃ ይኖር ማለት ነው። ከቶማስ ፓርቲ ኮንትራት ጉዳይ ጋር በተገናኘ በዛሬ ስፖርታዊ ዜናችን ላይ እንመለከታለን። ከዛ በተጨማሪ ቪክቶር ዮከረስን የተመለከተ መረጃ አጋራችኋለሁ። በተጫዋቾች ዝውውር ጉዳይ በተገናኘ በፊልፕ መስመር ላይ የአሌክሳንደር ኢዛክን ዝውውር የምንጠቅሳቸው ጉዳዮች ይኖራሉ። እንደለመደባችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩ ሊባክብረውት እየጠየቁ ወደ መረጃዎች ሳልፍ ቶማስ ፓርቲ እና አርሰናል የሚል መረጃዎችን በማጋራት ስፖርታዊ ዜናዎችን ይጀምራሉ። አርሰናል ከቶማስ ፓርቲ ጋር የኮንትራት ድርድር አጠናቆ መቀጠሉን የሚያመላክቱ መረጃዎችን እየወጡ ይገኛሉ። ሁለቱ ወገኖች በክረምት የዝውውር መስኮት ግልጸኝነት እንዲኖራቸው በአንድም ሆነ በሌላ መንገድ ፈጣን መፍትሄ ለማድረግ እየሰሩ መሆናቸውን ታማኝነት ያለው ጋዜጠኛ ቻርለስ ዋስ አስነብቧል። ከዘገባውም እንደምንረዳው አርሴናል እና ቶማስ ፓርቲ በወኪሉ በኩል ንግግሮችን እያደረጉ እንደሆነ ተዘግቧል። ጠንከር ያሉ ነገሮች ደግሞ በአርሴናል እና በቶማስ ፓርቲ ወኪሎች ውስጥ ንግግሮች እየተካሄዱ ይገኛሉ። ቀደም ሲል አርሴናሎች ለተጫዋች ውስጥ ከሁለት ዓመት የሚያቆየውን ኮንትራት ለመስጠት ንግግር አድርገው ነበረ። ቶማስ ፓርቲ ግን የተሰጠውን ኮንትራት ለመቀበል ዝግጁ ያልሆነበት አንዳንድ ምክንያቶች አሉ። ምክንያቶቹ ስንጠቅሳቸው አርሴናሎች በኮንትራቱ ላይ እንግዲህ ደሞዝ እንዲቀንስ ነግረውታል። ቶማስ ፓርቲ ደግሞ ባርሰናል ቤት መቆየት ቢፈልግ እንኳን ደመውዙን መቀነስ አይፈልግም። ከተለያዩ ከሳውዲ ክለቦች ፍላጎቶች በተጫዋቹ ላይ አሳድረው ነበረ። ነገር ግን ቶማስ ፓርቲ ባርሰናል ቤት መምረጥ መቆየትን መርጧል። አንድሪያ በርታ በተጫዋቹ ኮንትራት ጉዳይ ጋር በተገናኘ አሁን ላይ አዎንታዊ የሆነ ንግግሮችን እያደረገ እንደሆነ ይገኛል። ነገር ግን ተጫዋቹ ባርሰናል ቤት መቆየት የሚፈልገው ደሞዙን ሳይቀንስና ቢያንስ የሶስት ዓመት እና ከዛ በላይ ኮንትራት የሚሰጡት ብቻ ከሆነ ነው። በቀጣይ እንግዲህ በኮንትራቱ ጉዳይ ጋር በተገናኘ አዲስ መረጃ ሲወጣ ማጋራቸው መረጃ ይኖራል ማለት ነው። ወደ ሌላኛው ስፖርታዊ ዜናችን ስናልፍ የምናገኘው ቪክቶር ዮከረስን የተመለከተ እስካይ ስፖርት ላይ እየተጋራ መረጃ አለ። እሱን መረጃ ላጋራችሁ ማለት ነው። እስካይ ስፖርት ላይ በፊትለፊት ገጹ ላይ እንግዲህ ከአርሰናል ዝውውር ጉዳይ ጋር በተገናኘ ቪክቶር ዮከረስ እና አርሰናልን የሚያገናኝ መረጃ አስነብቧል ማለት ነው። አርሰናል በክረምት ዝውውር መስኮት የፊት ለፊት መስመራቸውን ለማጠናከር ከሚከታተሏቸው ተጫዋች ውስጥ ቪክቶር ዮከረስ እንደሚካታትም በዘገባው ላይ ጠቅሷል። ነገር ግን አርሰናሎች ይህን ተጫዋች ለማስፈረም ብቻቸውን እንደማይፋለሙ ወይም እንደማይፎካከሩ አስነብቧል። ከአርሰናል በተጨማሪ ከእንግሊዝ ክለብ ውስጥ ማንቸስተር ዩናይትድ ተጫዋቹን ለማስፈረም አሁን ላይ ትክክለኛ ፍላጎት እንዳለው ከዘገባው ለመረዳት እንችላለን። ማንቸስተር ዩናይትድ በሮብለት ፍጻሜ እንግዲህ ከቶትናም ጋር ኢውሮፓ ሊግ የሚያደርግ ይሆናል ማለት ነው። ጨዋታውን የሚሸነፍ ከሆነ እንግዲህ በቻምፒዮንስ ሊግ ላይ ማንቸስተር ዩናይትዶ አይሳተፉም የቪክተር ዮከረስ ከወኪሉ ጋር አንድ ቅድመ ንግግሮችን አድርጓል ቪክተር ዮከረስ ወደ የትኛውም ክለብ መሄድ የሚፈልገው እንግዲህ ቻምፒዮንስ ሊግ መሳተፍ የሚችል ክለብ ብቻ ከሆነ እንደሆነ ለወኪሉ ተናግሯል ማለት ነው ስለዚህ ማንቸስተር ዩናይትዶች ጨዋታውን የሚሸነፉ ከሆነ ቪክተር ዮከረስን ለማስፈረም አርሰናሎች ብቻቸውን ውድድሩን የሚመሩት ይሆናሉ ማለት ነው። በወጣው መረጃ መሰረት እንግዲህ አሁን ላይ የቀድሞ አሰልጣኙ የሆነው ሩበን አሞሪም በቪክቶር ዮከረስ ላይ ከፍተኛ ፍላጎት እንዳለው እና ወደ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ ተጫዋቹን ለማምጣት ትኩረት እንደሚሰጠው እና ከአርሴናል አሁን ከፍተኛ ፉክክር እንደሚያደርግም ተዘግቧል። አንድሪያ በርታ በተጫዋቹ ዝውውር ጉዳይ ላይ ታዲያ ጥሩ ስራዎች እንደሰራ የሚያመላክቱ መረጃዎች ስካይ ስፖርት በፊልፕ ገጹ ላይ አስነብቧል። ወደ ላይኛው ስፖርት ዜናችን ስናልፍ አሌክሳንደር ኢዛክን በተለይ ደግሞ የማይከል አርቴታ የመጀመሪያ ተቀዳሚ ተመራጭ የሆነውን ተጫዋች እናገኛለን ማለት ነው። ሜትሮ ይዞት በወጣው መረጃ አጋራችኋለሁ። ሜትሮ ላይ በፊትለፊት ገጹ ላይ እንደተነበበው ኢዛክ በክረምት የዝውውር መስኮት ክለቡ እንደሚለቅም አስነብቧል። ከዛም በተጨማሪ በዘገባው ላይ እንደተካተተው ኒውካስትል ዩናይትዶች ተጫዋቹን በክረምት የዝውውር መስኮት ገበያ ላይ ከፍት እንደሚያደርጉት ተናግሯል። ተጫዋቹ በጉዳት ሂስትሪ ላይ በጣም ለረጅም ጊዜ የሚጎዳ ተጫዋች ነው። ስለዚህ አርሰናል ከሀላፊሩ ላይ እንደሰራው ስህተት እዚህም ተጫዋች ላይ እንዳይሰራ እንግዲህ መጠቀቅ ይኖርባቸዋል። ከዚያም በተጨማሪ ደግሞ ለተጫዋቹ የሚወጣው ገንዘብ መጠን በጣም ከፍተኛ ሲሆን፣ ኒውካስትሎች እስከ መቶ ሀምሳ ሚሊዮን ፓውንድ ከተጫዋቹ ይፈልጋሉ። አርሰናል ደግሞ ይህን ያህል ገንዘብ አውጥቶ ተጫዋቹን የሚገዛ ከሆነ በክንፍ መስመር ላይ ሌላ ተጫዋች ይመጣል ተብሎ አይጠበቅም። ስለዚህ አርሴናሎች ብልህ የሆነ የክረምት ዝውውር መስኮት እንደሚያደርጉ ይጠብቃል። ከክለባቸው ብዙ ተጫዋቾችን ስለሚሸኙ አርሴናል በተከላካይ መስመሩ ላይም አንዳንድ ጥገናዎችን እንደሚያስፈልጋቸው ይጠብቃል ማለት ነው። በክረምት የዝውውር መስኮት ታዲያ አርሴናሎች ተከላካይ መስመራቸውን ለማጠናከር ጆኤል አንቶን ለረጅም ጊዜ ሲከታተሉት እንደነበር ይታወቃል። ነገር ግን አሁን ላይ አርሴናል ብቻ አይደለም ተጫዋቹን የሚከታተለው ሊቨርፑሎችም በተጫዋቹ ዝውውር ገበያ ላይ እጃቸውን ያስገቡ ክለቦች መሆናቸውን ተለይቷል። በክረምት የዝውውር መስኮት ብዙ ተጫዋቾች ከመልቀቃቸው ጋር በተገናኘ አርሴናሎች ይህንን ተጫዋች ለማስመረብ አሁን እውነተኛ ፍላጎት እንዳላቸው ተዘግቧል። ጆላንቶ በአያክስ ድንቅ ብቃቱንና ድንቅ ጊዜያትን አሳልፏል። ከዚህ ጋር በተያያዘ አርሴናሎች በክረምት የዝውውር መስኮት በተከላካይ መስመር ላይ ተጫዋች ለማምጣት እንደሚያስቡ እየተዘገበ ይገኛል። የቶማስ ፓርቲ ኮንትራት ድርድር ፍሬ የሚያፈራ ከሆነ መሀል መስመር ላይ ምንም አይነት ተጫዋች አርሴናሎች እንደማያስፈርሙ ይጠበቃል። ነገር ግን ጆርጂንሆን አስቀድሞ የለቀቁት አርሴናሎች ቶማስ ፓርቲ ከክለቡ በኮንትራት ጉዳይ ላይ መስማማት የማይችል ከሆነ የሚሸኙት ከሆነ አንድ አዲስም ተጫዋች ይመጣል ተብሎ ይጠበቃል። በክፍት መስመር ላይ ደግሞ አንድ አዲስ መረጃ ወጥቷል። አርሰናሎች በክረምት የዝውውር መስኮት የመጀመሪያ ተመራጫቸው ኒኮ ዊሊያምስ እንደሆነ ካቾፕ ሳይድ ላይ አስነብቧል። ነገር ግን ከዛም በተጨማሪ ኢቪኒንግ ስታንዳርድ ይዞት የወጣውን መረጃ ልንገራችሁ። ኢቭኒንግ ስታንዳርድ በፊት ለፊት ገጹ ላይ ኒኮ ዊሊያምስ የአርሰያል የመጀመሪያ ተመራጭ ተቀዳሚ ቢሆንም በፕላን ቢ ግን ብራያን እንብቦን ለማስፈረም አርሰያሎች አሁን ላይ ትኩረት ሰጥተው የሚካተሉት ተጫዋች መሆናቸውን አስነብቧል። ነገር ግን ተጫዋቹን ከአርሰያል በተጨማሪ ማንቸስተር ዩናይትድ አሁን የተጫዋቹን ሁኔታ በቅርበት እየተካተሉት መሆናቸውን የሚያመላክት መረጃ ወጥቷል። አርሰናል በክረምት የዝውውር መስኮት አሁንም ቢሆን የክንፍ መስመራቸውን በተለይ ደግሞ አንድ ተጫዋች ለመምጣት የሊያንድሮ ትሮሳርድ እና የገብርኤል ማርቲኔሊ በአርሰናል ቤት ቆይታ ላይ እጅጉን አጠራጣሪ እንደሚያደርግ ይጠበቃል። ከሁለት አንዱ እንግዲህ ከአርሰናል የሚለቁበት እድል ሰፊ እንደሆነ ይታወቃል። ሊያንድሮ ትሮሳርድን በተመለከተ አርሰናል አዲስ ኮንትራት ለተጫዋቹ ማቅረቡ የሚታወቅ ጉዳይ ነው። ነገር ግን እስካሁን ድረስ ስምምነት ላይ መድረሳቸውን የሚያመላክት መረጃ አልወጣም። ወደ ላይኛ ስፖርት ዜናችን ስናልፍ በክረምት የዝውውር መስኮት አርሲያል ከሚከታተላቸው ተጫዋች ውስጥ የሆነውን ተጫዋች ቤንጃሚን ስኮ የተመለከተን ጥቂት መረጃ ላጋርቱና ስፖርታዊ ዜናዎች የጨረሰ ነው። ቤንጃሚን ሲሶኮን በተመለከተ አንድ አዲስ መረጃ ወጥቷል። ከአርሲያል በተጨባሪ ቼልሲዎችም ተጫዋቹን ለማስፈረም ፍላጎት ማሳየታቸውን ተዘግቧል። እንደሚታወቀው ቼልሲዎች የፊልፕስ መስመር አጥቂ ችግር እንዳለባቸው ይታውቃል። በጃክሰን ላይ በክረምት ዝቡር መስኮት መቀጠል አይፈልጉም። በቀጣይ በፊልፕስ መስመር በአዲስ ክለባቸውን ማጠራከር የሚፈልጉ ቼልሲዎች ታዲያ ገንጃሚን ሲሶኮ ዝውውር ጉዳይ ላይ ከአርሴያል ለመፎካከር በተጫዋች ዝውውር ላይ የገቡ ክለቦች መሆናቸው ተለይቷል። በአርሲያ ላይ ተጫዋች ዝውውር ጉዳይ በተገናኘ ነበር። አርሴ በኮንትራት ጉዳይ ያለው መረጃ ይህን መስለማት ነው። ጃኮብ ኪቪር ነው የተመለከተ መረጃ ላጋራቸው እና ስፖርታዊ ዜናችን ልጨርስ። ጃኮብ ኪቪር እንደሚታወቀው ጋብሪኤል ማጋሬሽ ተጎድቶ ከወጣበት ሰዓት አንስቶ ለአርሲያል ጥሩ የተባለ አገልጋሎት መስጠት የቻለ ተጫዋች ነው። ማይከል አርቴታ ከክለቡ እንዲለቅ አይፈልግም። አዲስ ኮንትራት ለመስጠት አሁን ላይ አሁን አሁንታዊ የሆነ ንግግሮችን እያደረገ ይገኛል ከተጫዋቹ ጋር በተገናኘ። ነገር ግን ጁቬንቱሶች ተጫዋቹን ለማቅረብ እስከ 25 ሚሊዮን ዩሮ ድረስ ማቅረባቸውን የሚያመላክቱ መረጃዎች እየወጡ ይገኛሉ። ምንም እንኳን አርሰናሎች በተጫዋቹ ብቃት ስለተደነቁ በክለቡ እንዲቆይ አዲስ ኮንትራክት እንደሚያስፈርሙት ይጠበቃል። ከአርሰናል ዝውውር ጉዳይ በተገናኘ የሸለት ወጥ መረጃ ይህን ሳ በሌላ ቪዲዮ ስንገናኝ መጠንዘተኞች ነው።